እስቲ አጨብጭቡላት። ስሰማ በቃ ዛሬ ራሱ በህልሜ አየሁኝ፣ በህልሜ አንተ ስታድነን አየሁኝ። እንትን እዩ ጋር ሂጅ ነበር በባለፈው፣ ሁለት ጊዜ እዩ ጋር ሂጅ አለው። ከእዛ በቃ ስለሚቸኩል እሱም ስለሚቆጣ የትልሽ ብሎኝ መጣኝ። በቃ ለልጆቼ ትምህርት ቤት እንዳይረፍድብ ይመጣሉ። ማታ ደግሞ አንተ ስትፈውሰኝ አየሁኝ። ስለዚህ ጌታ ለአዳኙ ለኢየሱስ ይሁንለት።

እያጫውክ አውጣው፣ ሳት ይብላ ውጣ ብያ ያለው የቅባት ቀን ከመሆኑ የተነሳ ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ምን እያረክ ነው? ምን እያረክ ነው? ምን እያረክ ነው? በሁሉም ነገር ነገሮቿን ይዤአለሁ። ሁሉንም ነገር ይዤባታለሁ። ሌሊት ሌሊት እየመጣ በህልም የሞት መንፈስ እያሳየ የሚያስጨንቅ ሌሊቷን ያከበደባት አንድ ሴት አለች። ከዚህ ሰዓት ጀምሮ በኢየሱስ ስም ርግማን ተሰበረ ተሰበረ ተሰበረ ተሰበረ ተሰበረ። እዚ ተሰበረ በሉ። ጭንገፋ ተሰበረ በሉ። እሺ ምን ልታደርጋት ነው? ምን ምን አደረግህ? ቤቷ ላይ ቤቷ ላይ ምን አደረግህ? ሁሉ ነገርዋን ቤቷን፣ ትምህርቷን፣ ኑሮዋን ሁሉ ብትንትን ነው አንድበታ እንድትበታተን ኦኬ፣ አንተ ነው ብትንትኑ ያወጣው። ጸጉሯን ናቸዋት። ጸጉሯን በቃ የምታምር ነበረች። ብን ብላለች። ኬት አካባቢ ነው የዛ? ተመጣ ከዛ ኑሯን በታተናል። ሁሉ ነገሯ ምንም ትዳሯን፣ ልጆቿን። ልጆች አሏት የሚያምሩ ምሩ ቆንጆ ልጆች አሏት። ሁሉ ነገሯን በቃ ሁሉ ግራ ገብቶታል። ማን አንተ? ማን ዕድቅ? ሌላስ? ደብተራ? ሌላስ? እግሯን በቃ እንድትላጭ። ውይ በቃ ነበረች፣ ዓይኗም ሁሉ ነገር ያምራል። ኑሯን፣ ያዝንባት ያዝንባት በማን በኩል ነው የተሰራባት? በባሏን ናት? ማነው ስማ ሰማይ ነሽ ዛሬ ምድር ነሽ ትሆናለች። ሉካት ፀጉሯን በልቶ ባዶ አድርጓታል። በሽተኛ ነች። አንተን እንደዚህ ያረከው። ጤነኛ ነበረች፣ በቃ በሽተኛ አደረጋችሁ። አሁን እኔ አንድ ከኮየ ትወጣለች፣ ትልቅ ቤት ይሰጣታል። ሰማ ድግምት፣ ደብተራ። ሌላ ደግሞ ወደ ውጭ ሀገር ልካታለሁ። ወደ ውጭ ሄዳ ነበር እንድትመለስ አደረግናት። እናንተ ናችሁ እንድትመለስ እንድትመለስ በላችሁ። አሁን አሁን ለቀ ትሄዳለህ። ከባሏ እናት ነው የመጣ ዛሬ ተሰክስጎ የገባ ይወጣል። እዚህ ጮና እሳት በሉ። እኔ ምን ባለኝ ዘመኗ በል አበል ዘመናን ሕይወቷን ትዳሯን፣ ልጆቿን፣ የውጭ በሯን የውጭ በሯን ለቅቄ፣ ጤናዋን ለቅቄ ላልመለስ። ሶስት ጊዜ በል! ሶስት ጊዜ በል! እየጮኩ እሄዳለሁ አንድ ሁለት ሶስት። ቀጥል። ፈጠበህ በኃይል ነው ያልከው። በኃይል ሶስት ጊዜ አንድ አንድ የመጨረሻ ነው። ቀለላለሽ ባልሽ የት ነው ያለው? እዚህ አዲስ አበባ። ካንቺ ጋር ነው የሚኖረው? አብረን ነው የምንኖረው። ስሙ እኮ ነው አብራችሁ የምትኖሩት? አዎ፣ ለስሙ ነው። በቃ ሁሌ እንጣላለን። ልጆቹም አሉ። በቃ በቃ ልጆቹ ይሄን በየበቷቸው ላይ ምን እንደሆነ አላውቅም። ቀመታቸው ያለው እነሱ። ከዛ ፀጉሬ ነው ፀጉሬንም በቃ እንደላጭ ተላጨሁኝ ሆነ መጀመሪያ እንደ እንትን ሆነ ምንድን ነው እንደላሽ ነገር ላሽ እንደሱ ሲሆን ላሽ ነው ምናምን ስሉ ጎረቤቶቼ በወርቅ አሻውኝ። ከዛ ቀን ጀምሮ በቃ በጣም እየቆሰለ መቁሰል ጀመረ። በቃ ነው ያለኝ። ከዚህ ቀን ጀምሮ ከነበረው በእጥፍ እንዲበቅል ጸልያለሁ፣ በኢየሱስም ጸልያለሁ፣ በኢየሱስም ጸልያለሁ። ኦርቶዶክስ ነሽ? እስቲ ያጨብጭቡላታ ማነው ወደዚህ የጋበዘሽ? በእንትን አይክ አለው፣ አንተን ማለት ነው። በቲክቶክ አይክ እና እንደውም የሆነ ቀን ስደውል የሆነች ልጅ አነሳች፣ ና እሱን አታገኙውም ግን እዚህ ኮርኪ ጋር ማስታወቂያውን ሰማውኝ። ኦኬ ስሰማ በቃ ዛሬ ራሱ በህልሜ አየውኝ፣ በህልሜ ያንተ ስታድነን አየውኝ እዩ ጋር ሄጄ ነበር በባለፈው ሁለት ጊዜ እዩ ጋር ሄጄ አለው። ከዛ በቃ ስለሚቸኩል እሱም ስለሚቆጣኝ እየሄድሽ ብሎኝ ብሏል፣ መጣውኝ። በቃ ለልጆች የትምህርት ቤት እንዳይረፍድብኝ ይመጣለሁ። ማታ ደግሞ አንተ ስትፈውሰኝ አየሁኝ። ስለዚህ ጌታ ለአዳኙ ለኢየሱስ ይሁንለት ኢየሱስ አይመልሱልኝም። በዛ ስልክም እንዳይጠፋብኝ አላስኩኝም። የሆነች ጠይቅ በእንደዚህ እንደዚህ አይነት ቦታ ስላት እንደዚህ አለ ህጂ አለችኝ። ከዚህ ባንክ አጠገብ ማለት ነው። ከዛ ህጂ ስትለኝ እየጠየቅኩኝ ደረስኩኝ። ከዛ እዩጋሴ እያያዘኝ የሆነ ነገር ማለት ነው። ሊሄድ ስል ያዘኝ። በቃ እዚህ ነው መሆን ዛሬ የኔ ቀን ነው አልኩኝ። ዛሬ ነው ሰአቴ ነው። ሶስተኛ ሊሆንኩኝ እታመማለሁ። ህመሜን አላውቅም። ብዙ በቃ እኔ እንጃ አላውቅም። ብቻ ኢየሱስ ያድናል። ለዘላ ዓለም ተፈውሳ ቀረች። ለዘላ ዓለም ድና ቀረች። ኤ ለዘላ ዓለም ተፈውሳ ቀረች። ኢየሱስ ጌታ ነው። ዌልካም ብለናል። እንኳን በሰላም መጣሽ። ኢየሱስ ጌታ ነው። በህልምሽ አየሽ የሚገርም ነው። አንድ ሰው ዛሬ በኢየሱስ ስም ከትንቢቱ ጋር ይገናኛል፣ ከመልእክቱ ጋር ይገናኛል። ይህን ጌታ እንደ ግል አዳኝ አድርገሽ መቀበል ትፈልጊያለሽ? ጨብጭቡላት፣ ዌልካም ብላችሁ እኔ የምለውን ከኔ ጋር እጅሽን ከፍ አድርገሽ ጌታ ኢየሱስ በይ ዘመኔን ህይወቴን ለአንተ ሰጥቻለሁ፣ አለምን ሴይጣንን ሰይጣንን ስጋን ክጃለሁ። ጌታ ሆይ ልጅ አድርገህ ተቀበለኝ፣ ስሜን በሕይወት መዝገብ ጻፍልኝ። ስለጻፍክልኝ አመሰግናል። ምን የተሰማች ነው? ጤንነት ተሰማኝ። ይችላል ወይ? ዛሬ ጤናን ተረክበ ትሄዳለህ እስፔሻሊ ነገርሽን ሁሉ የበታተነው በዘምስሜ አሁን እርግማኑ ከአንቺ ወቷል። አሜን። ይኸው በባለቤትሽ ዙሪያ ቤተሰብ በቅርብ ጊዜ የሆነ ሰው ይሞታል፣ ይበላሻል። አንድ ነገር ልንገናችሁ ኑ ቢባሉም አልመጣሁም ሰው ቢባሉ ባያርፉ፣ ልክ ይስሐቅ ሚስቱን እህቴ ነች ብሎ ሲሸውድ አንተ ምታት በቃ መዓት ልትጠራብን ነው እንዴ አሉት። ከዛ በኋላ ንጉሱ እንደዚህ አለ፣ ሚስቱን የነካ ዋ ሞትን ይሞታል የሚል ትዕዛዝ ወጣ። በደንብ ስሙኝ። ሁለት ቻንስ ነው የምሰጣችሁ። በዚህ ቪዲዮ በጓዳችሁ እያስመተታችሁ እየሟረታችሁ የሰዎችን ህይወት እየመታበላችሁ ወደ ቤታችሁ ጭንገፋ፣ ልክ ያለው በክብር አንዳንድ ሰው ሽባ ሆኖ እዚህ መቶ ይፈወሳል። አንዳንድ ሰው እርግማኑ ጥሎ ይሄዳል። ወደዚህ ጌታ አሁን ፈጥነ እንድትመጣ ጸልያለሁ። በደንብ ስሙኝ። ቀጣይ ላይ ብዙ ሰዎች ጨለያቸውን ይዞ እዚህ ያራግፋሉ። መተታቸውን እዚህ ጥሎ ይሄዳሉ። የባለቤት ቤተሰብ ምናምን ማለት ነው። ቶታሊ ሽባ ይሆናሉ። በደንብ ሽባ ሲሆኑ አንድ ቦታ ሉሰዳችሁ ምናምን ትያለሽ ቪዲዮ ይቀመጣል ሽባ ሆኖ እዚህ ይመጣሉ መንፈሱ ከነሱ ላይ ማኒፌስት አድርጎ ይወጣል ወንጌል በነሱ ይሰበካል ይችላል ወይ ዘንድሮ እንደዚህ ይሆናል ከቅባቱ ውፍረት የተነሳ ቀንበር ይሰበራል የሚገርመኝ ፈሪዖን ሕዝቡን እንዳይለቅ እግዚአብሔር ልቡን አጸና ይላል፣ አደነደነ። እስከ መጨረሻ እግዚአብሔር ክብሩን ሊገልጥበት ስላሰበ እንደዚህ ሆኗል። በቤት ላይ የሚደረገውን ያያሉ፣ የእግዚአብሔር ማዳን ያያሉ። አንደኛው የውጭ በር ተከፍቶልሻል፣ አሜን። ይከፈት። በጣም የንግድ በር ተከፍቶልሻል። ልጆችሽ ደግሞ ትልልቅ ስፍራ ይደርሳሉ። በጣም እኮ ሰዎች የሚወዷቸው ልጆች ነው ያለሽ እነሱ በእነሱ ራሱ ትቀናለች፣ ሴትዮዋ እነሱን ለመግደል ወኔ ፈራታለሁ። በጣም እነሱን መግደል እነሱን መግደል ትፈልጋለች። በቃ የበቀል ቅባት ይቀቡ፣ ይህን አካታ ይቀቡ። ዛሬ እግዚአብሔር አትፍሪ፣ እኔ ካንቺ ጋር ነኝ ይለሻል። መጨረሻ ላይ ቀርተሽ አነጋግሪን። ተባረኪ። ለጌታ ከፍ ያለ ልልታ ስጡት።